ያማገጠችው ቤቢ ደግሞ ባሏ አሜሪካን ያለው ለሱም ልክ ይለታሉ። ረዲ ፍቺ ላይ ናቸው ነው ያልተሰሙና እጅግ አስደንጋጭ ለማመን የሚቸግሩ መረጃዎችም ተልከውልናል፣ እንመለከታቸዋለን። እዛ ሆኖ ደግሞ ሚስቱን ቤቱን ካልሸጥ ሽያል ይጨረጭቃል። የልጆች የሶስት ልጆች ማሰጃ ከፍለ ነው እኔ ኃላፊነት ወስዳለሁ። ሁለት መቶ ሀምሳ ሺህ ብር አካባቢ ለፕሮሰስ ማድረጊያ ተቀብለዋለች ነው። አንቺ ነሽ የተቀበልሽው ወይስ ሌላ ሰው ነው? ጋርድነት አስቀጥራለሁ ነው ያለችኝ፣ ያለው ነገር ስትመጣ ጋርድ አድርጌ አስቀጥራለሁ ብላኛለች ብሏል። እስኪ ወደ ሙሉ ቪዲዮቹን ሂድ። ማለት ቤተሰቦቼ ስሜ ጠፍቶ ዋላ ያለችው ዲጄ ሊን ዮኒ ማኛ ጋር ቀርባ አፋጧታል ማለት ነው። በጥያቄ ካየን በኋላ አንፈርዳለን። በሌላ በኩል ደግሞ እጅግ አሳዛኝ የሆነው የነ ሳምሶን ቤቢና የነ ዳጊ ትዳር አዲስ የወጡ እጅግ በጣም አሳዛኝ የሆኑ ጉዳዮችና እሷን መልእክቷን አስተላልፋለች በጽሁፍ ማለት ነው ያለን። ሰብስክራይብ ያደረጋች ሰብስክራይብ እያደረጋች በላይክ ጀምሩ፣ ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልኝ። መወዳችሁ ወደ ቪዲዮ እሱ ከሚስቱ ጋር ከገል ፍሬንዱ ጋር ሆነው ልደቱን እያከበረ ነበረ። እኔ ላይ ስላየው ነው። ነገ ሸራተን ልደቱን እያከበረ እያለ ዳጊ ሳትነግረው ዘው ብላ ገባች። አባቴ ሞት፣ ዘው ብላ ገብታ መድረክ ላይ ዘፈኑን አልዘፈነችለትም። ገኒ ናተኝ አልዘፈነችም። ከዛ ምን ብትል ጥሩ ለልጆቼ አባት እና ለፍቅረኛው ስሟን ፍቃደኛ ክዋክ ስላልሆ ነው፣ ስሟን መጥራት ይኖርብኝ አይኖርብኝ አላውቅም። እንኳን ደስ አላችሁ ብላ እኮ አለች። አሜሪካ ሄዷል። አሜሪካ ገብቷል። ምስኪን እውነትም ተጎድታለሽና፣ አሁን ወረቀት እንትን እጁን ሰጥቷል። እንትን አየህ ቤት ገብቷል። እዛ ሆኖ ደግሞ ሚስቱን ቤቱን ካልሸጥሽ እያለ ጨቀጭቃታል። የልጆች የሶስት ልጆች የቀለብ አልከፍልማል አልፎ ተርፎ ቤቱ እንዲሸጥ ፍርድ እሷ እኮ አሜሪካ እንደሄደ በጣም የሚያሳዝን ታሪክ። ድምጻዊትና ተዋናይት ዳግማዊ ፀሐዬ የልጆቹ አባት አርቲስት ሳምሶን ታደሰ ጥሏት አሜሪካ መግባቱን አረጋግጣለች። ስለ ጥንዶቹ ያልተሰሙና እጅግ አስደንጋጭ ለማመን የሚቸግሩ መረጃዎችም ተልከውልናል እንመለከታቸዋለን። ምክንያቱም የጥንዶቹ ጉዳይ በአደባባይ በሰይፎ ባይቤስ ፕሮግራም በኢትዮጵያ ሕዝብ ፊት ሲዳኝና ሲሸመገል የነበረ ጉዳይ ስለሆነ ከጥቂት ዓመታት በፊት ደግሞ ጥንዶቹ በየቴሌቪዥን ፕሮግራሙ እየቀረቡ ስለ ትዳራቸው ሲመሰክሩ ሲመክሩ ስለነበር አሁን ስለነሱ ነሱ አለማውራት አንችልም። የአርቲስቶቹን ጉዳይ አነጋጋሪ ያደረገው መፋታታቸው ሳይሆን በተፋቱ ቅጽበት የሳምሶን ሌላ አዲስ ሚስት ማግባት ነው። ያኔ የእነሱን ምክር ሰምቶ የተጋቡ ጥንዶች አሁን የነሱ ትዳር እንደዚህ መሆኑን ሲያውቁ ምን ይሰማቸው ይሆን? ታዲያ አሜሪካ ያለችው ሁለተኛ ሚስቱ ጋር ገና ከዳግማዊ ጋር ሳይፋቱ በፊት የተላላኳቸው ቪዲዮዎች አፈትልከው መውጣታቸው ነገሩን ከድጡ ወደ ማጡ አድርገውታል። ሚስት በዚህ ተናዳ ባሏን እንዳትናገር በዚያው ቅጽበት የእሷም ሌላ ጉድ የተባለ መረጃ ከላይ ከላይ ወጣ። እንዳጠፋሽ አጥፍቻለሁ ሆነ ነገሩም እሷ ጸሐይ እሷ ናት ባለቤቴን ያማገጠችው። ቤቢ ደግሞ ባሏ አሜሪካን ያለው ለእሱም ልኬለታለሁ። ፍቺ ላይ ናቸው እነሱ እንኳን። በትዳር 11 ዓመታትን በመዝለቅ ሶስት ልጆችን ማፍራት የቻሉ ተወዳጆቹ ጥንዶች ስለ ትዳር በረከት ሲመሰክሩ በብዙ ይታወቃሉ። ዳግማዊት በበኩሏ ለትዳሬ እጅግ ብዙ መስዋዕትነት ከፍያለው፣ ህልሜን ልጅነቴን ከፍየበታለሁ ትላለች። ገና በ21 ዓመቷ ወደ ትዳር ገብታ በ22 ዓመቷ የልጅ እናት የሆነችው ዳግማዊት ጸሐዬ የኔ እቅድ ሌላ ነበር ትላለች። ግን እግዚአብሔር የወደደውን አደረገ ሰራ ማስታወቂያ ነው ደግሞ ገቤ ማስታወቂያ ሰራውና ልጁ በጣም አሪፍ ነው የሚሰራው። ፓርትነሬ ሲያስገባቸው ስራ አይቻለሁ፣ አምጥቶ ሲቀበላቸው አይቻለሁ። ይሄ ሁሉ ስለማድረግ ወክ ያለና ይህ ማስታወቂያ ሲሰራ በእኔ ሰው መምጣት ጀመረ ዮኒዬ። ሲጀመር እኔ እኔ አልሰጥም ቪዛ ምናም፣ ልጁ ነው ቪዛቸውን ሰጥቷቸው፣ ኤቭሪቴኬር የሚያደርጋቸው እሱ ነው። ለእሱ አስተላልፋለሁ ኤቭሪቲንግ ማለት ነው ከዛ አጋጣሚ እንደውም ይሄ ልጅ ሲመጣ ከኤርፖርት ፓርትነር ያልነበረም እና እስኪ ዲጄ ሊን እርጅን ኧረ፣ ምን ችግር አለ ደግሞ ኤርፖርት። እኔ እኮ ማንንም፣ ሁሉንም ሰው ነው የምቀበለው ሴሌብሪቲ ብቻ አይደለም የምቀበለው። ለምንድን ነው የራሴ ወገኖች አሉ ችግር የለም ብዬ አክብሬ ኤርፖርት፣ እሱ ብቻ አይደለም ሌላም ሌላ ነበረ፣ ተቀበልኳቸው። ከተቀበልኳቸው በኋላ ተቀብዬ መጥቼ እንደውም ቀጥታ ወደ ካምፓኒ ነበር የምንወስዳቸው። ምሳ አብልቻቸው ችግር የለም ብዬ ምሳ በልተው ከዛ በኋላ መሄድ ያለባቸው ወደ ካምፓኒ ነው የሚሄዱት። ወደ ካምፓኒ እንዲሄዱ አደረግን። ዮኒ የትኛው እኔ ልጅ ሲጀመር ማለት ነው የትኛው እንትን ነው? እኔ አምጥቼ ዱባይ ላይ ጥዬ ልጁ ካምፓኒ ስራ ላይ እየሰራ ያለ አስራ አምስት ቀን ሆኖታል እኮ ደግሞ ሊቀበል አስራ አምስት ቀን ሌላ ቀን የቀረው ልጅ ነው። ምንድን ነው የተባለውን? የተባለው ሁለት መቶ ሃምሳ ሺህ ብር አካባቢ ለፕሮሰስ ማድረጊያ ተቀብለዋለች ነው። አንቺ ነሽ የተቀበልሽው ወይስ ሌላ ሰው ነው? ልጁ ቢኖር ደስ ይለኛል። ብትገባ፣ ልጁ ካለ ግባ፣ ችግር የለብኝም። ሁለት ስለዚህ ከተነጋገራችሁ ምንድን ነው አሁን የተነጋገራችሁት ላይ ችግር የተፈጠረው? ማስያዣ ማንም ዱባይ ዝም ብሎ መምጣት አይችልም። ግልጽ ነው ማስያዣ ሳት ማስያዣ ከፍለ ነው። አይ እኔ ኃላፊነት ወስዳለሁ እኔ ችግር የለም ብሎ ያ ሰው ይዞት ይመጣል። ይሄን የሚያደርገው ፓርትነሪ ትኬቱን ሁሉ ቆርታ እንደውም በኢትዮጵያ በግልጽ ለአንቺ ነው የላከው። ለፓርትነር ያንን ገዘብሱን ጠይቅል ገንዘቡን ሲልከው ቀጥታ የሚገባው የፓርትነሪ አካውንት ላይ ነው የሚገባው። የአንቺ ስም የለበትም፣ የኔ ስም የለበትም። ፓርትነሪ አካውንት ላይ ነው የሚገባው። እሱም እኮ ተመንዝሮ ነው ከዛ ትኬት ቪዛውን ሁሉ ነገር የሚጨፍነው፣ ጭራሽ እዚህ መጥቶ እንደዛ ብለሽ ነው። ግን ለእሱ የነገርሽው በፓርትነሮች እንደሆነ በፓርትነሮች በኩል እንደሆነ አድርገሽ ነው ያስረዳሽው። ኦፍኮርስ ከፓርትነሬ ጋር እኮ አውጥቷል። የሚገርመ ማለት ነው የሆነ ከፓርትነሬ ጋር እኮ ሁሉ ተገናኝቶ ስራ ሁሉ ሲያማረቅ አልፈልግም፣ ይሄን አልሰራም ሲል ኦኬ ተብሎ ለደላላ እንደገና አንድ ሺ ድራም ተከፍሎ ሌላ ስራ ሁሉ ሲለውጥ እኮ ከኛ ጋር የነበረልኝ እኔ የእውነት አንድ ነገር ልንገር የሆኒ ልጁ በእውነት በጣም በጣም በክርስትና እምነት ውስጥ ያለ ጥሩ የኦርቶዶክስ ልጅ ነው። እንደዚህ ብሎ የሚልም አይደለም። እርግጥ ነው ብር ለማግኘት ተብሎ ወይም ደግሞ ኤክስትራ ያለበት ስራ ላይ መቸው ይችላል። ካምፓኒ እንዴት ነው መንገድ ላይ የጣሉ ካምፓኒ ውስጥ እየሰራ ያለ አስራ አምስት ቀን ቀርቶታል። ደሞዝ ይበላ ጋርድነት አስቀጥራለሁ ነው ያለችኝ። ያለው ነገርስ ስትመጣ ጋርድ አድርጌ አስቀጥራለሁ ብላኛለች ብሏል። እሱንስ ምንድን ነው እሱን እናወራ እያደርጋችሁ ፋሚሊ ጋርድ ሆኖ ሊቀጠል በጣም ልጁልጁ ይምጣ ስለተነጋገረ ዱባይ ላይ ስራ ቆሞ አይጠብቅህም። ይሄ አንተ የምታውቀው ነው። የትኛውም ሀገር ሴኪሪቲ ካ እንደመጣ የተገኘው ስራ ላይ እንደሚገባ አውርተናል። ሲጀመር ሲመጣ ገና ሲታይ ለሴኪሪቲ ሚሆን አይደለም። ሴኪሪቲ ለሴኪሪቲ መሆን የሚችል ሰው ካራክተርና ከውስጥ ያለው እንትን ይታወቃል። ኦኬ ሹፍርና ነው እንደውም የፈለገው ረ ሴኪሪቲ ማር ለመጀመሪያ የፈለገው ሹፍርና ነው። ቤትኛው ሂሳብ ነው ሹፍርና የሚያገኝ ሹፍርና እንደማያገኝ መጀመሪያው ነግረዋለ። ባለው አይ ስራ ችግር የለም ባለው ስራ ሴኪሪቲ ግን፣ በየቀኑ የሚገርምህ ናት ለማናገር። እኔ አሁን እንደውም ፓርትነር ጋር ሆኜ ተመልሰን እንገባለን ያለውን ሁኔታ እኔ ይህን ነገር ሳይጠራ በጣም አልፋታው፣ ልፋታ ግልጽና ግልጽ ነው። ኤኒ ታይም አለሁኝ፣ እከታተልሃለሁ። ልጁ ይምጣ። አያችሁ፣ አንዳንዴ ሰዎች የሰው ስም ዝም ብላችሁ ታጠፉና ከዛ በኋላ ምላሽ ስትባሉ አንድ ነገር የላችሁ። የሰው ስም ዝም ብላችሁ አታጥፉ። አትሸኩሉ፣ አትሸኩሉ። የአንድ ሰው ቮይስ ተቀምሞ የሚመጣ ነገር አለ።